ሰለሞን ቦጋለና የትናየት ሲሳሳሙ ሲናየቸው እሱ እንደውም ብዙ ያጨቃጭቅ ነበር። ሶል ከሰራቸው ሰባ ፊልሞች በተለየ እሱ በመስራት የምትጸጸት ነው ወይም ስለ ሲኒማ የተከፈለ መስዋዕትነት አድርገን ምትል ኖ ሰለሞ ባይዘ ሰለሞን ካራክተር ነው ካራክተር ነው የተጫወተው። ሰለሞን አስተላላፊ ነው እንጂ እዛ ጋር ያ ሰውዬ ነው የተጫወተውልን ትልቁ ነገር አንዱ ይሄ ነው መሰራት ያለበት ካራክተር ማለት ይሄ ነው ካራክተር ውስጥ መኖር ማለት ከዛ በኋላ የእውነት ምንም ከዛ ሴት ጋር ምንም አይነት ግንኙነት የለም ምንም አይነት የእውነት ወንድማዊ የእህታዊ ከሆነ ግንኙነት ውጭ የለውም ግን ካራክተሩ ካራክተሯ እዛ ውስጥ ስትሆን የምታመጣው ኬሚስትሪ ማለት ይሄ ነው የሚመጣው ይሄ ነው። ከዛ በተለለ ግን የእውነት እኔ ሁሌም ስጫወት ደስ የሚለኝ መኖር ፈልጋለሁ፣ እዛ ውስጥ ካራክተር ውስጥ መገኘት መኖር ፈልጋለሁ። ያለበለዚያ ሳይሰማኝ፣ እኔ ያልሳኩበትን ነገር ኦዲየንስን ሳቅልኝ ልለው አልችልም። እኔ ያልነካኝ ያላስለቀሰኝ ነገር አልቅስበት ልለው አልችልም። እኔን ያላስተማረኝን ነገር ተማርበት ልለው አልችልም። ያን እንደማለት ነው። አንዳንዶች አስተያየት ሰጡት ላየው ይሄ ነገር ለዌስተርኖች የተከወነው እኛ ሁሉ ነገሮቻችን በቃ መሆን የለባቸውም። ለምሳሌ እንግዲህ አርቲስት ሰለሞን እንደሰማችሁት ያው ይሄ ለጥበብ የሚከፈል ዋጋ ነው እያለን ነው። እኔ አይደለሁም እዛ ጋ የተሳሳመው ሌላ ሰለሞን ነው፣ ወይንም ደግሞ ሌላ ገጸ ባህሪ ነው። እኔ ፈጽሞ አይደለሁም እያለ ነው። ይሄ እንግዲህ በአርቱ ዓለም በቃ አንድ ሰው ካራክተሩ በቃ ልም አድርጎ ሲወስደውና ደግሞ የዛም ካራክተሩን የሚጫወተው የአርቲስቱ አርቲስቱ የመጨረሻ ጥበቡን በቃ ገልጾበታል፣ ወይንም ደ ቤስ ካራክተሩን ተረድቶታል ሲባል ያ ሰውዬ በዛ ካራክተር ይዋጣል እና ሲዋጥ በቃ ያንን ካራክተር ይሆናል፣ እና ያኛው ሰውዬ ሪያሊቲው ሰውዬ ይጠፋል። ስለዚህ ሰለሞን እያለ ያለው ምንድን ነው? በሌላ አባባል እኔ አይደለሁም እዚ ጋ የተሳሳምኩት እዛ ጋ የተሳሳመው እዛ ገጸ ባህሪ ላይ ያያችሁት ሰው ነው እያለ ነው። እና እንደዚህ አይነት ነገር ከባድ ነው በእርግጥ ምንድነው አንተ ካልሆንክ ካራክተሩ ከሆነ እና ያንን ነገር ያደረገው እኔ ከደሙ ንጹህ ነኝ እያለን ነው እንግዲህ። ስለዚህ እስቲ አስተያየታችሁን ስጡበት። በጣም ከባድ ነገር ነው፣ ኢምፕሊኬሽኑ ከባድ ነው እንደዚህ አይነት ነገር። ምክንያቱም እኔ አይደለሁም ካራክተሩ ነው ከተባለ በብዙ በሆሊውድ አክተሮች ዘንድ የሚሰሩ በጣም አስነዋሪ ፊልሞች በሙሉ እነሱም የሚሰጡት ሪዝን እኛ አይደለንም ካራክተሩ ነው። ስለዚህ እኔ ስራዬ ነው አንደኛው፣ ሁለተኛ ካራክተሩ ነው እየተጫወትኩት ያሉት የሚል ነገር ነው። እና ይሄ ለአዳዲስ ወደዚህ ሙያ ለሚገቡ ሰዎች ምን አይነት ነገር ነው እያሳየ ያለው? እና አስተያየታችሁን ጻፉልን። ሌላው በጣም ይሄ አነጋጋሪ ነገር የሆነብን ምንድን ነው እውነተኛው ሰለሞን ወይም ዘሪያሊቲ ሰለሞንና ገጸ ባህሪው የሚጫወተው ሰለሞን መቼ ነው የሚለያዩት? ማለት ያኛው ይሄኛውን መቼ ነው የሚወጣው ከዛ በኋላ እንደገና ደግሞ ይሄኛው ከዚህኛው መቼ ነው የሚለያዩት? ማለት እኔ አሁን በፍጹም አላውቅም። ይሄንን ነገር ሳደርግ ምንም አውቀው ነገር የለም። እኔ ገጸ ባህሪውስ ነበርኩ ካለ ይሄ ሰው ሙሉ ለሙሉ ያኛው ገጸ ባህሪ ወስዶታል ማለት ነው። ከወሰደው ይሄኛው እና ይሄኛው ሁለቱ የሚለያዩበት ጊዜ መቼ ነው? ደግሞስ እንደገና ደግሞ አንድ አንደኛው አንደኛውን የሚወጣው መቼ ነው? ሌላው በጣም አነጋጋሪ ነገር፣ በጣም የሚገርመው ይሄ ሙያ ላይ እንደዚህ የሚታሰብ ከሆነ በተለይ ትዳር ያላቸው ሰዎች ይህንን ሙያ በዚህ ፍልስፍና ወይም ሰለሞን በሚናገረው ፍልስፍና የሚቀበሉት ከሆነ አንድ ባለትዳር ሴት ወይም አንድ ባለትዳር ወንድ እንደዚህ አይነት ነገር እያደረገ አይን አይደለውም፣ ይሄ እኮ ገጸ ባህሪው ነው፣ ዳይሬክተሩ ያዘዘኝ ነው እና ደግሞ በቃ ድርሰቱ ላይ ያለ ገጸ ከኔ ጋር ምን ያገናኘዋል ብሎ በጣም አደገኛ አርጉመንት መስጠት ይችላል። ሌላው ግን ምናልባት ምናልባት ሰለሞን ሊናገር የፈለገው ነገር ምንድነው? ይሄ እንግዲህ ለጥበብ የሚከፈል ዋጋ ነው። ምናልባት እኛ አሁን አልተረዳ ነው ይሆናል። ሜይ ቢ እሱ ስለ ጥበብ ወይም ስለ ሙያዋ ያለው መረዳት እዚህ ደረጃ ደርሱ ይሆናል እና አንዳንዴም ያው ተቀዳድመንም ሊሆን ይችላል። እኛ ግን ሰለሞን ነው እንደተሳሳ የምናውቀው። እዚህ ጋር በሌመን ተርም ማለት ነው ሰለሞን ነው ሰለሞን ደግሞ እኔ አይደለሁም ገጸ ባህሪው ነው፣ እኔ ምንም ግንኙነት የለኝም። እንደውም ይህንን ካደረግኩ በኋላ ምንም ምንም ስለዛ መማቀው ነገር የለም አይነት አነጋገር ነውና በነገራችን ላይ ይሄ አንድ ፊሎሶፊ ነው ወይንም ፍልስፍና ነው። በአርቱ ዓለም ምንድነው ገጸባሪዎቹን ስትጫወት ገጸባሪውን ሆነ መገኘት አንደኛው በቃ የአርቲስቱ በጣም ቤስት አክተር ወይንም አክትረስ ለመባል አንደኛው ሪኳየርመንት እንደሆነ ይሰማል ወይም ይታወቃል። ስለዚህ ሰለሞን ምናልባት በጣም ቤስት አርቲስት ስለሆነ ይህንን ነገር ቱዘ ኤክስትሪም ወይም ጥግ ድረስ ሄዶ መጫወት ፈልጎ ሊሆን ይችላል እና ያንን እየተናገረ ነው ብዬ አምናለሁ፣ ወይም እገምታለሁ። ግን ለእንደኛ አይነት ማህበረሰብ ማለት እንኳን እንዲህ አይነት ነገር አይተን አይደለም ገና የሆነ ነገር ስናይ በጣም ለምንደነግጥ ማህበረሰብ በቃ ሰለሞን ትንሽ ፈጥኖብናል እንጂ እኮ ይሄ በሆሊውድ ሙቪ ላይ በጣም ብዙ አክተሮች ይሰሩበታል። እነሱም በእርግጠኝነት ቢጠየቁ ሊመልሱልን የሚችሉት መልስ ይሄ ነው። በቃ ማለት እኛ በቃ እነዚህ ስርዓት የሌላቸው ባለጌዎች ምናምን ብለን ብዙ የምናወራባቸው ሰዎች ነው፣ እኛ አይደለንም ይህንን የሚያደርገው እኮ ዳይሬክተሩ ነው አዞኝ ነው። እኔ ደግሞ የእኔ ስራ ፕሮፌሽናሊ ይህንን በደብ አቅበው መጫወት ነው፣ ተጫውቼዋለሁ። እንደውም ያንን ነገር ካልተጫወተ ወይም ያንን ገጸ ባህሪ ካልተላበስኩት ነው በጣም በቃ ቤስት አክተር አይደለሁም ብሎ የሚያስበው የሚያስበውና ይሄ ለእኛ ማህበረሰብ በጣም ከባድ ነው ግን ዞሮ ዞሮ አርቲስት ሰለሞን ፈርቀዳጅ ሆኖበታል ማለት ነው። ስንተኛ ላይ ነው ምትስናው? እኛ አገር እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ በአጠገብ ወልደ ሱ እያለፈ ነው ማለት ነው ማርያም ወይ ወዲሻ አለነ ካላንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የሚጮ ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የእኔ ናት እስከ አንገቴን እሰጥላታለሁ ነው ማለት እንጂ ጎረቤትን ለማናድላ እኛ ጋር እኮ ታውቃላችሁ አይደል፣ በጀረደ ጎረቤት እኮ ያኛውን ለማናደር ምደ በጉና ገፈፍከው እንደለጮ ምን ለማለት ነው? እዛኛው ሽሮ ሽሮ ምን ታጠቀት ጎረ ቤታለች እሷን ለማናደድ እኮ ነው። ይሄ በግንደው ስብ የለውም። ዛሬ ምን ሆኖ ነው ይላል። ለምስ ሆኖ ምን ምን ስፒከር ያስፈልገዋል ይሄ በሩ ዘግቶ ያወራው። ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቁጠይ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግሥት እያካሄድሽ ነው። አመፅ እየቀሰቀሽበት ነው። ቀላ ላይ ምስል ምክንያቱ ደዋያችን ስታይ ጌታዬ እኔና ጎስቁለኸኝ እሷ ህረ ለብሳ ምን በድዬ ነው። አመፁ ወደ ማን ይቀጥል? ወደ እግዚአብሔር ነው የሚቀጥል። ስለ አሁንም ደግም የምላችሁ እስከእናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖ ሁ አጠገቤ መስጊድ አለ። ለልጆች ምን ብዬ ነግሬያቸዋለሁ፣ ይህ መስጊድ እኛ አናመልክበትም። ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከእናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነግሬያቸዋለሁ። እናንተም ንገሯቸው። ቅድም የሰው ልጅ በሕይወት እስካለ ድረስ የሆኑ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይል ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይህን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ እፈልጋለሁ።